ሰላማችሁ ከኔ ጋር ያለው እግዚአብሔር ይመስገን። ሁላችሁም በእያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ደስ በማይል ዜና ነው የመጣሁት። በቅድሚያ ለሞቱ እህቶቻችን ነፍሳቸውን በአጸደ ገነት ያሳረፍልን፣ ለቤተሰቦቻቸውም መጽናናትን ይስጥልን። ነገር ግን ደግሞ እኛ አንድ እየመጣንበትን አለማ ማወቅ፣ ሁለተኛ ደግሞ ከማን ጋር ነው የምንወጣው ከማን ጋር ነው የምንገባው፣ ሶስተኛ ደግሞ እንደዚህ አይነት ብዙ ጊዜ የሚደርስባቸው ጠፍተው የሚሰሩት ናቸውና ለምን አላማ እንደመጣን ታወቅን፣ ከማን ጋ መዋል ወይም ደግሞ እንደምኑ ልናቀልን ብዬ አስባለሁ። አብዛኞቻችን እና ይሄ ጓደኛ የሚባል ነገር ብቻ ው ባያችሁትና በሰማችሁት ነው የምትመሰክሩትና ው ሰው ላይ ልፈርድ አልችልም። ግን አብዛኞቻችን ይሄ ጓደኛ የሚባል ነገር አለ። ከአረቦቹም ከተለያዩ ዜጎች ጋር ትስስር ያላችሁ ከእንደዚህ አይነት ሰው ጋር በተጠነቁ የተሻለ ይመስለኛል ማለት ነው። ለምን ጀስት እዚጋ የመጣነው ሰርተን ለመለወጥ ነው። የመጣንበትን አላማ ሰርተን ወደ ሀገራችን መግባት እንጂ ሌላ ድርጊቶች ላይ፣ ሌላ ነገሮች ላይ ባንገባ ብዬ አስባለሁ። ለምን ምን ሰዓት አድርሶን ነው ወደ ሌላ ሀሳብ የምናስበው ማለት ምን ጊዜ ኖሮን ነው? ጀስት አንዳንዶቻችን እንኳ ውሃ የማንጠጣበት ጊዜ እንኳ የምንጠጣበት ጊዜ እንኳ ላይኖረን ይችላል እና ሌላ ተግባሮች ላይ ለምን እንደሚሮጡ አላቅም። አብዛኞች ደግሞ ያው እንደመጡ እየጠፋሉ ሀገሩን ብዙም ሲያውቁት፣ በዛን ሰዓት ደግሞ ያው አንዳንዴ ተሰው ጋ እንትን ሲሏችሁ ትቀርቧችኋላችሁ በመሀል ግን እንደሚከሰት አይታወቅም እና ሁላችሁም ከእንደዚህ አይነት ድርጊት ተጠንቀቁ። በተለይ ደግሞ እንደዚህ መውጣትም ካለባችሁ፣ ክብረ ባህል በሚሆን ጊዜ፣ ጉዞ ባለበት ጊዜ ብትወጡ አሁን ምሳሌ እንትን ስለሚዘጋጅ ማለት ነው። ባስ ዳውራ ስለሚዘጋጅ ደርሶ ይመልሳችኋል። ቀጥ ብላችሁ ወደ ቤታችሁ መግባት ማለት ነው እንጂ እንደዚህ ሌላ የሆነ መዝናናት የሚሆን ምን የሚሆን እርግጥ ቤሩት በጣም ነጻነት ያላት ሀገር፣ ዜጎቹም በጣም ስነ ምግባር አላቸው። ካልነካችሁ ማንም አይነካችሁም። ተከብራችሁ የምትኖሩበት ላይ ነው ቤሩት ሀገር ማለት ነው እና በጣም ደስ የሚል የብዙዎች ደሞዙ አነስተኛ ቢሆን ግን አገሪቷ በጣም ነፃነት አላት ከሌላ ሀገሩ አንጻር እና እግዚአብሔር ይጠብቃችሁ። ለወላችሁም እንግዲህ ልብኔ ላይ ከስድስት ዓመት በላይ ኖሬ ያለውኝ እንትን ደመራን አክብር ያላቅም ደመራን ዘንድሮ ለመጀመሪያ ጊዜ አክብር ያለውኝ ደስ የሚል ቦታ እና ልብኔን ወደ ኢትዮጵያ ስትሄዱ መንፈሳዊ ቦቶች በጣም የሚያማምሩ መንፈሳዊ ቦቶች አሉ ሳታዩ ወደ ኢትዮጵያ እንዳትገቡ። በጣም ደስ የሚል ዛሬ ደንግጫ አለኝ እና እየተኮለ ታጠፍኩኝ ነው ማወራው፣ ብዙም ንግግር እንደውም እንደው ነገር ግን ደግሞ የሆነ ነገር ስሰማ ደግሞ ደነግጣል ማለት ነው እና እግዚአብሔር ይጠብቃችሁ፣ ሀገራችንንም ሰላም ያደረግልን፣ ክፉ ነገር አያሰማን፣ እኛንም ምዝ ክፉ ነገር አያጋጥመን። ሞትም ሆነ ደስታም ሆነ ምንም ሆነ ሀገራችን ላይ ያድርግልን። እንደዚህ አይነት በጣም ማለት በተለይ ደግሞ የሀገራችሁ ሰው እንዲሁ ሆነ ስትባሉ በጣም ነው እንትን የሚላችሁ። እርግጥ ለማንም ሞት ማንም የሚያስደስተው የለም፣ ግን ብቻ በአጠቃላይ ሞታችንንም ደስታችንንም በሀገራችን ላይ ያድርገን እና አድርግልን ሁላችሁም በተለያየ በአረብ ሀገር ኤምሬት የምትኖሩ ከእንደዚህ አይነት ድርጊት ተቆጠቡ ማለት ይሄ ጓደኛ ይሄ ፍቅረኛ ምናምን እኔ አላውቅም ለምን መሰላችሁ እኔ እንደዚህ አይነት አገራችን ለእንደዚህ አይነት ድርጊት ከሆነ አገራችን ለምን እንወጣለን የሚለው ጥያቄ ነው ያለኝ እኔ እንደዚህ አይነት ተግባር ተመጣን አገራችን ላይ መስራት እችላለን እዚጋ ግን የመጣነው ጀስት ሰርተን ለመለወጥ እስከሆነ ድረስ እና እንደዚ አይነት የምትውሉበት ቦታ ማወቅ አለባችሁ። እና ብቻ ይከብዳል። እና የዛሬው ቪዲዮ ይህን ይመስላል። ገጠሬ ናፈቃችሁ ደግሞ ያው አሁን ሰዓት ላይ በጣም ደስ የሚል ወቅት ነው። ያው በቆሎ ዝጋ ደግሞ ለከብቶች ድርቆች ሳር እያጨዱ ነው። አሁን በእርጥቦ ታጭዶ ነው የሚቀመጠው። ያው ጭድ ተጭድ ይልቅ ሳር ለሴት ከብቶች በተለይ ለሚያጠቡ ሴቶች በጣም ይመከራል ማለት ነው። ለምን ጭዱ የጤፍ ጭዱ ይሄ እግሩ ምናምን የሚወቀው እሱ ብዙ ጊዜ እብቅ ምናምን ካልሆነ ደረቅ ነው። እና ለዛ አሁን በዚህ በአረንጓዴ በእርጥቡ ታጭዶ ነው የሚቀመጠው ይሄ ድርቆሽ ይባላል። እና ቤሩት እንግዲህ ትመስላለች በጣም ደስ የምትል ሀገር፣ የገጠራማ ቦታ ነው። የስንሳት ጉዞ መሰላችሁ ይሄ ከከተማ ወደ ገጠር የሶስት ሰዓት ምናምን ጉዞ ይመስለኛል እና ግን በጣም ነው ደስ የሚለው። በቃ ከዛ ባትወጡ ራሱ እኔ መንፈሳችሁን ታድሱ ነው የምትገቡት። ሁሌም እንደዚህ ክብረ በዓል ሲሆን ንግስ ሲሆን ባስ ዳውራ ስለሚዘጋጅ ደርሶ መልስ ምንም ሀሳብ አይገባችሁም። አብዛኛው የዋበሾች ናቸው። አረቦችም አሉ፣ እርግጥ አንዳንድ አብረው የሚሄዱ የሚያከብሩት እየተጋቡም አሉ፣ እየወለዱም አሉ። ባይወልዱም ባያገቡም ደግሞ ከኛ ጋብረው የሚያከብሩ አሉ፣ አረቦች። እና እዛ ጋ ሄዳችሁ ዳውራ እርሶ መርስ ትኬት ቆርጣችሁ ሄዳችሁ አክብራችሁ መመለስ ትችላላችሁ። ማንም አይነካችሁም። በነገራችን ላይ እናንተ ስሬስ ትሆናችሁ ማለት በቃ አለን ግንባር ነው አንድ ለአንድ ሰው ፊት እስካልሰጠ ነው ድረስ ገፍቶ አይመጣም ብዬ አስባለሁ ወደኛ። ስለዚህ የኛ ቀረቤታ የኛ ግንባር ይወስነዋል። እና ይሄን ይመስላል። በጣም ደስ ብሎኛል። ያው ለመጀመሪያ ጊዜ ነው ካልኳችሁ ደመራ እዛ ሀገር ሳከብር ሄጅ ጀማላ ቀዝ ቦታ ለመጀመሪያ ነው ሄድኩት። በጣም ነው ደስ የሚለው፣ አረንጓዴው፣ ተራራው ይሄ ይሄ አባይ ነው የሚመስለው። ወደ ጎጃም ስንሄድ እንግዲህ እንደዚህ አይነት ተራራዎችን እንዲሁም ደግሞ ዱሮችን ምናምን እና በጣም ነው ደስ የሚለው ወይ እንደምታዩት ደግሞ ባህር ዛፍም አለ። በነገራችን ላይ እዛ ሀገር ጥድ አለ፣ ባህር ዛፍ አለ። ባህር ዛፍ እንግዲህ ኢትዮጵያ ብቻ ነው ያለው ነው የሚባለው ግን እዛ ሀገር ራሱ ጥድ አለ። ቤቶች ራሱ እንደዚህ በጣም ነው የሚያማምሩት፣ በጣም ደስ የሚሉት። ከከተማ ደግሞ ገጠር አየሩ ራሱ ቆንጆ ነው። ከተማ ያው በአሁን ሰዓት ሙቀት ነው። ግን ወደዚህ ወደ ገጠሩ ደግሞ ንፋሱ እዛ ይሄ አትክልቱ ምናምን ነገር ስላለ በጣም ነው ደስ የሚለው። ብዙም ሙቀት የለም ገጠር የምትኖሩት በዛ አጋጣሚ እኔ ዋናው ከተማ አምረ ነኝ እዛ አካባቢ ግን ለምትኖሩት በጣም እድለኞች ናቸው። ያው ብዙ ነገር ወደ ከተማ ቢርቃችሁም ነገር ግን ለመኖር ደግሞ በጣም ነው ደስ የሚለው። በተለይ ወደ ገጠር የሚኖሩትም ጥሩ ናቸው ብዬ አስባለሁ። ከተማው እና በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ራሳችሁን ጠብቁ ስትወጡ ስትገቡ፣ በተለይ አሁን ለዚህ ኢኮኖሚው በጣም ስለወደቀ ማለት ነው። ሁሉም ሰበብ ነው የሚፈልገው ለጊዜው፣ በቃ በልቶ ማደሩን እንጂ ሰው ለሰው የሚባለው ነገር ተጨካክነዋልና ራሳችሁን ጠብቁ በምትወጡበት በምትገቡበት ታይም። ሁለተኛ ደግሞ አብረሽ እንዳለው ከማን ጋ